ኢትዮጵያ ሳልወጣ ለምንድነው የተሻለ ቦታ እያለ የተሻለ እንትን እያለ ለምንድን ነው ራሴን ጉልበቴን ወጣትነቴን የለውስ ማድረገው? እኔ በዚህ አራት ዓመት ውስጥ ጎጃም በሆን ኑሮ ማርያም ነው የምላችሁ። እግዚአብሔር ነው የሰውን እቅድ የሚያሳከው አውቃለሁ፣ ግን የሰው ልጅ ሲሞክር ነው የፈለገው ቦታ የሚደርሰው አይደለም። ሶ እኔ በዚህ ሰዓት ወይ አንድ ቤት ወይ አንድ መኪና ይኖረኝ ነበር። እውነቴን ነው። እኔ ለእናንተ ካሜራ ላይ ነው አይ ዛሬ ስራ አለን የማውራሽ ነሰሰሪ የሆነ ጉዳይ ስላለን። እሺ በመጀመሪያ ሰላም ሰላም፣ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? እኛ አለን፣ እግዚአብሔር ይመስገን። እናንተ ጋር ሁላ ማን ሰላም ያቸው ቤተሰብ ሰላም ውድና የተከበራችሁ የኢትዮ ቤተሰቦቻችን፣ እንግዲህ እንዴት ናችሁ? ትላንት ተቀይሞኛል አባቴ ማየም ቪዲዮ ሰርቼ እና እንዴት ናችሁ ለማንም አለሁላችሁ። ዛሬ ግን ልንጣ ነበር ባሉካው እሰራለሁ እያለ ነው። እሺ ውድ ቤተሰቦች፣ ያው እንግዲህ እማ ካሜራ ላይ ነሽ፣ ታይምንም ነገር አትነካች ያው ውድ ቤተሰቦች ያው ዛሬ እንግዲህ ልንወጣ ነበር። በእርግጥ ግን እኔ ዛሬ ፍቅር ላወራሽ የምፈልገው እንግዲህ በነገራችን ላይ የሆነ ነገር በመላመድ ነው ቤተሰብነትም ጓደኝነትም ሁሉ ነገር የሚመጣና አንቺና እኔን እየተከታተሉን ያሉ ቤተሰቦች የቅርብ ሰዎች ናቸው እንደዚህ ብለሽ ነው ማሰብ ያለብሽ። እና ውድ ቤተሰቦች እናንተ ፊት ዛሬ የምናወራው ዋና ዋና የሕይወታችን መስመር ወይም ማርሽ ቀያ የሚባሉ ነገሮች እናወራለን። እውነት ቤተሰብ እና ተረጋግተሽ ዛሬ እነሱን ፊት እየኖርነውን ያለውን ላይፍ ስለሚያውቁ በእነሱ ፊት ዛሬ እኔ ውሳኔ ማሳውቅሽ ውሳኔዎች አሉ በህይወቴ። አንዳንድ ነገር ብዙ ነገር የወሰንኩባቸው በነገራችን ላይ ውድ ቤተሰብ የዛሬው ቪዲዮ ፕራንክም አይደለም። እውነት ማርያምን ነው የምላችሁ፣ ፕራንክ ነገርም አይደለም ሌላም ዝባዝንክ ያለው ነገር አይደለም። በስተጀርባ ምንም ነገር የለውም። ግልጽና ግልጽ ጥያቄ እናንተ ፊት ለአወራ ስለምፈልግ ነው ምክንያቱም አንዳንዴ ሚዲያ ተጽዕኖ አለው እየኖርሽ ያለሽ ላይፍ በሆነ አቅጣጫ ራስሽን በራስሽ ችለሽ ስትሄጂ ተጠያቂ ላይ ሊያደርግ ይችላልና ዛሬ ሁለት ወሳኝ ነገሮችን እንጠይቅሻለሁ ምንም አያጨናነቅም ምንም ማይክ እንዳይጠፋብኝ ምንም አያጨናንቅም የሚያጨናንቅ ነገር የለውም ምንድነው ሁለቱ የምጠይቃት ነገር ዛሬ ወይ ከቤተሰብሽ ወይ ከኔ የምትመርጭበት ቀን ነው። ይህ ሰዓት፣ ይሄ ቪዲዮ፣ ኢንዚስ ታይም፣ ይሄ ሰከንድ፣ ይሄ ደቂቃ ማለት ነው። ይህን ስልሽ ታውቂዋለሽ፣ ውስጥሽ አውቀዋል ማለት ውስጤ አውቀውም ማለት አሁን ቤተሰቤ ምናምን አልገባኝም፣ ግልጽ አርገ ማውረክ፣ ግልጽ አርገ አውራ፣ አልገባኝም ምን መሰለሽ ምን መሰለሽ ፍቅር፣ ምን መሰላችሁ ውድ ቤተሰቦች፣ እናንተንም ጭምር ነው ማውራችሁ ወሎ መኖር ከጀመርነን በቃ ማክሲመም አራት ዓመት ሊሆነን ነው እና በአራት ዓመት ውስጥ አንዱ ደመወዝ ብቻ ነው ማለት ነው። የምንለካችሁ ውድ ቤተሰቦች አብዛኛው የወሎ ልጆች ሚዲያ ላይ ካላችሁ የምታዩት ነገር ነው የአገሩን ኑሮ ውድነቱ ምኑን ማለት ነው። አብሶ ከአማራ ክልል ወሎ ማለት ነው እና ወሎ ላይ አንቺና እኔ አራት ዓመታችን ነው ከኖርነን አይደል? በዚህ አራት ዓመት ውስጥ ከእጅ ወደ አፍ ውጭ ሰርተን የተረፈን ነገር አለ ወይ? የለም፣ የለም። ግን ሁሉም በጊዜ ነው የሚመጣው። በዚህ አራት ዓመት ውስጥ ግን ጎጃም ብንኖር ኑሮ እኔ ወይ አንድ ቤት ወይ አንድ ተሽከርካሪ የሆነ ውል ላይ ግን ደርስ ነበር። አይደለም ማለት ፍቅር ማለት አሁን ነው። እግዚአብሔር ነው ሁሉንም ነገር የሚያሳካ በመሮጥ አይደለም። ግን እውነት ነው፣ ወሎ ሊከብድ ይችላል። አንተ ብቻ ነህ፣ አንተ ጭንቅላት ላይ ነው። አንተ ጫንቀሌ ነው ያለ ነው። ሰርተህ ደክመ ነው አይ ነው ግን እኔ እንደዛ ማለት ማለት አይደለም ፍቅር። ይኸውልሽ አሁን ሚዲያ ላይ ነው ያለነው ምን መሰለሽ እናተኝ እኔ አንቺም በጣም ነው የምወድሽ ታውቂያለሽ። አቃለው የምር ነው፣ ከምንም በላይ ነው የምወድሽ። ከምንም በላይ ነው የምወዳት ብዱ ቤተሰብ። ለእሷ ብዙ ነገር ይሉዝ አድርጊያለሁ። ይሄ ነው ይሄ ነው ባይባልም፣ ምክንያቱም ለአንቺ ስለሆነ ነው። ራሴ ይሉዝ ያደርጉኝ አንቺ ስለሆነ ነው። ያንቺ ያልሆነን አልወሰድሽም። በርግጥ ግን ምንድን ነው ታርጌቱ? የአንቺ የእሷ ቤተሰቦች ወሎ ነው የሚኖሩት፣ እዚህ ማለት ነው። የእኔ ፋሚሊ ጎጃም ነው የሚታወቀው እና እሷ ቤተሰቤን አባቴን እናቴን እህት ወንድሞችን አርቅም ስትለኝ እና እኔ እሷን ተከትዬ ወሎ መኖሩ የጀመርኩ እንጂ ወሎን የትም አላውቀውም። በአንቺ ነው በእሷ ነው የማውቅ የወሎ ምድርም ማለት ነው። እና እዚህ በኖርንባቸው ሰዓት አንደኛ የራስሽ የሆነች ነገር የለሽም። እዚህ ስንኖር በቤት ተከራይተን ነው የምንኖረው፣ ውድ ቤተሰቦች እና እዚህ ሀገር ላይ ደግሞ ሁሉም ነገር ኤክስፔንሲቭ ነው፣ በጣም ውድ ነው። ስቲል እንኳን የፈለጋችሁትን ገንዘብ ብከፍሉ በጣም ውድ ካልሆነ የምፈልጉትን ቤት እራሱ ማግኘታውን ከባድ ነው። እዚህ ወሎ ላይ ማለት ነው። እኛ ደግሞ የራሳችን ቤት የለንም። ስለዚህ ጎጃም ግን እኔ ተወልጄ ካደኩበት ከቤተሰብ አንጻር አንደኛ ቤት ኪራዩ የምታውቁት፣ በጣም ጎጃም የምትኖሩ ልጆች ታውቁት። በዛ ላይ የራሳችን የሆነ ቤት አለ፣ የቤተሰብ ቤት አለ። እና የቤተሰብ ቤት አለ። እኔ የቤተሰቦች ቤት እያለ ለምንድነው ቤት ተከራይቼ መኖር ብዬ በጣም ነው የምናደደው። ሁልኝ እስቲል ላይቱ ሰፋ ያለ ሀያ ምናምን ሺህ ከዛም በላይ ወጠን ለመከራየት ስናሰብ በቃ እኔ ለምንድነው ጎጃም ላይ ተወልጄ እዚህን ያህል ነገር አውጥቼ የምከራየው? አይሆንም ብዬ እሷም የራሷን መንገድ ስትጓዝ፣ እኔም የራሴን ስጓዝ እዚህ ደርሰናል። እና መሌላችሁ ነው ውድ ቤተሰቦች፣ አንቺ እኔን የልጅ አባት ብለሽ ወደሽ ፈቅደሽ ከተከተልሽን በዚያ አመት ባህር ዳር እንገባለን። እውነቴን ነው የምላችሁ ማርያምን፣ ውድ ቤተሰብ ማርያምን ከምሬ እናንተ ፊት ነው የምጠይቃት። እኔ በቅቶኛል። ምን ሆነ የበቃ ካልሽኝ፣ በቃ እዚህ ሀገር ላይ ከዚህ በላይ እኔ መቀመጥ አልችልም። የለመድኩት ያደግሁት እንደዛ አለ ሰው በለመደው ባደገው አይኖርም ልትሉ ትችላላችሁ። ግን እኔ ከኢትዮጵያ ሳልወጣ ለምንድን ነው የተሻለ ቦታ እያለ የተሻለ እንትን እያለ ለምንድን ነው ራሴን ጉልበቴን ወጣትነት ይሉስ ማረገው? እኔ በዚህ አራት ዓመት ውስጥ ጎጃም በሆን ኑሮ ማርያም ነው ምላቸው። እግዚአብሔር ነው የሰውን ቅድሚያ ያሳከው አውቃለሁ፣ ግን የሰው ልጅ ሲሞክር ነው የፈለገው ቦታ የሚደርሰው። አይደለም ሶ እኔ በዚህ ሰዓት ወይ አንድ ቤት ወይ አንድ መኪና ይኖረ ነበር። እውነቴን ነው እኔ ለእናንተ ወይም ለባለቤቴ በእሷ ፊት ነው ማለት፣ እኔ ከስራ ውጭ የማውቀው ነገር የለኝ። በቤት ሷና እንደዚህ ቪዲዮ እንሞክራለን፣ ውጭ ላይ ስራ እሰራለሁ እንደ ጓደኛ እንኳን ሻይ ቡና ብዬ ሉዝ ማረጋ ሽርፍራፊ ሰዓት የለችኝ። ግን እንደዚህ ራሴን ቢዚ አድርጌ እየኖርኩኝ ምንም ነገር የለን። አለን የለን፣ የለንም ስላችሁ፣ እግዚአብሔር ይመስገን ብዙ ነገር አለን። በምን ደረጃ ካላችሁ፣ በጤና ደረጃ በጣም ቆንጂ የሆነ ልጅ አለን። የምታውቁት ልጃችንን ቆንጂ ሚስትም አለችኝ። እሷም አለች እኔም ደግሞ አለሁ። ጤናችን እግዚአብሔር ይመስገን ደህና ነው። ግን እየሰራን ነው። እየደከምነን ነው ምንም ግን ልናገኝ አልቻለም እዚህ ሀገር። ስለዚህ እምትወጂኝ ከሆነ በዚህ አመት ቤተሰቤ ምን ሳቴ እኔ እምቶጅና የምትከተይ ከሆነ በዚህ አመት በዚህ አሁን እንግዲህ አሁን እንግዲህ እንደምታውቁት ህዳር ነው፣ ታሳስ እየገባ ነው። እንግዲህ በዚህ ሁለት ወር ውስጥ አገር ሊቀይር እኔ የመጨረሻ ውሳኔ ደርሶ ጎጃም ሊገባ የመጨረሻ ውሳኔ ደርሶ ውሳኔ እያሳወቅሽ ነው። ይሄ የእኔ ውሳኔ ነው አንቺ አካሌ ቤተሰብ የካልሽ ከኔ ጋር መሄድ ትችያለሽ። በደስታ ላኖርሽ ቃል ይገባልሻል። በሄድንበት ቦታ ሁሉ አብረልን ከኔ ታያለሽ። ሰው ሀገር እዚህም እኮ ማንም የለንም ማር ቤተሰብ ወጣ ብሎ ነው ያለ፣ ብቻችን ነው የምንኖር። ስለዚህ ወንድ ልጅ ደግሞ የሚሰራበት ቦታት፣ ነው ተሯርጦ ነገሮች የሚጨብጥበት ቦታ ላይ ነው መኖር ያለበት። ውድ ቤተሰብ ያን ስለማቅ ነው እንጂ አሁን እኔ እየሰራው ቢሆን እዚህ ሀገር እንኳንስ እዚሁ አማራ ክልል ኢትዮጵያ ውስጥ ተቀምጠን የትም ቢሆን እየሰራው እየተለወጥኩ ቢሆን ችግር የለውም እኮ አልሰራንም ብንሰራም፣ ከእጅ ወዳፍ አያልፍም። ኑሮ በጣም ውድ ነው። እዚህ ሀገር ከዚህ በላይ መቆየት አልችልም። ይህኔ ድምዳ አመሰግናለሁ። ዛሬ እንግዲህ በቤተሰብ ነው እያወራ ያለው ማለት ቤተሰብ ናቸው የሚረዳ ይረዳል። ቤተሰብ ስለሚሉ ስለሚወዱ ነው። አይዲያቸው ሸር የሚያደርጉ ብሎ የሚረዳ ስለሚረዳ ነው ዚህ የመጣሁት ምንድነው በነገራችን ለቤተሰቦች ይሄን ነገር ሁሌ ነው የሚለው ገና ስንጋባ እራሱ ወሎ ውስጥ እንድንኖር እሱ ፍቃደኛ አልነበረም። ያ ደግሞ የወሎን ጥላቻ ምናምን አይደለም። እንደምታውቁት ብዙ ጊዜ ሴት ልጅ ናት ባሏን ተከትላ የትም ሀገር። ግን የኔን ደካማ ጎን ስለሚያውቅ ስለሚወደኝ ስለሚያከብረኝ የኔን ቃል ስለሚያከብር አብሮኝ እንደሚኖር እዚህ ሀገር ላይ አውቃለሁ። እዚህ ሀገር ላይ ወጣቱ ናችሁ አይደለም፣ ለወንድ ልጅ ለሴት ልጅ ራሱ ምንም ሰርቶ መኖር አይቻልም። ታውቃላችሁ አብዛኛው ሰው የሚሰደደው ምናምን ይሄንን እኔ ሳላቀርቻ አይደለም። ግን ቤተሰቦች አባቴ አሁን በእድሜው ትንሽ ገፋ ያለ አባት ነው ያለኝ። ያ ማለት ቤት ይውላል ምናምን አይደለም። እንደፈለገ ይንቀሳቀሳል ስራ የሚሰራል። እህትም አንድ ሰት ናት። የእናቴ የእናት የምናት ብዙዎቻችሁ ታውቃላችሁ እናቴን በስቤት እንዳጣው ለዛ እህቴ ማለት ነው። እሱም ያውቃል። እኛ ሌላ ቦታ ልንሄድ ነበር የተጋባን ሰሞን ስራ በጣም አሪፍ ስራ ያለበት ምናም ቦታ ነበር፣ እና የባለቤቴ ታላቅ ወንድም ጋር ልንሄድ ነበረ ግን ሲስተር እንደሄድ አልፈለገችም። በጣም አልቀሳለች። ከማልቀስ አልፋ እህቴ እዚሁ እንድትቆይ ብላ ተስላለች። ብላችሁ ታምናላችሁ? ለእመቤታችን ለቅድስት ድንግል ማርያም ተስላ እኔ አላቅም። ከዛ የምንሄድበት ነገር ካይሸፈና በቃ እዚሁ ሁነናል። ኮምቦልቻ ነው የምኖረው ስላት እንዲህ እንዲህ እኮ ብዬ ተስሬ ተስዬ ነበር ለመቤታ ጠላ አስገባለሁ ብላ ጠላ አስገባለች። ያን ስሰማ ምን ያህል ነው ለካ እኔም በዚህ ልክ ነው እንዳረቃት የምትፈልገው ብዬ በጣም ለፍቅርም ነገርኩት። እሱም በቃ ተረዳ። እኔም አባቴን ርቄ የምሄድ አልፈልግም በሚል ነው እስካሁን እዚሁ እየቆየ ነው ማለት ነው። እና እኔ አሁንም ቢሆን ተንቀሳቅሰ ትሰራ እንደው እንጂ ፍቅር እኔ እኔ አላቅም የምር እኔ አባቴና ሀቴም ትቼ ማለት መምጣት እኮ እችላለሁ ፍቅር የምንኖረው ቤተሰብ ብንሄድ ባህር ዳር ነው የምንኖረው። ስለዚህ ምንድን ነው ፕሌን አለ እንደ ልብ መኪና አለ፣ መኪና እንትን ካልሽ ፕሌን አለ። በፈለግሽው ሰዓት እየመጣሽ እንድትፈቅጃቸው ፈቅድልሻሉ። በየትኛውም ሰዓት መምጣት ትችላለች፣ ያንን ይፈቅድልሻሉ። ግን ታቂያለሽ አብዛኛው ወጣት እንኳን እውነቴን ነው። ውድ ቤተሰብ የምታቁ ታውቃላችሁ፣ የወሎ ልጆቹ አብዛኛው ወጣት እንኳን የሚሰደደው በባህርም በምንም እኔ አቃ ውጭ ነው ሞሎ በተለያዩ ስራዎች እና የሚሰደደው ወጣቱ ወሎ ላይ ነው። አብዛኛው ወጣት የሚሰደደው ለምንድን ነው ብላችሁ ታስቡ። የወጣቱ የስራ እድል የለም። የወጣቱ የስራ እድል እዚያ ሀገር ላይ ቢኖር በጣም ጥቂት ናቸው። በቃ ምንም ጥሬ ዕቃ ስለሌለ በቃ ብር ኑሯቸው እንኳን እዚህ ሀገር ላይ ብር ኑሮት እንኳን ለመኖር ይቸገራል። ይሰውልሽ። ለምን አቅርቦት የለም። ያናያል ያል በቃ እንደምጠብቁ ተንቀሳቅሶ ለመስራት አይሆንም። ስቲል ወጣ ያለ ብር ያለው ሰው ግን መኖር ይችላል ብዬ አስባለሁ እስካየሁት ድረስ። ስለዚህ እዚህ ሀገር ላይ እኔ ደግሞ ወጣት ነኝ። እጄ ላይ ሰርቼ ልለወጥበት የምችለው ጉልበት ነው እንጂ ያለኝ ገንዘብን ለማያዝኩን ማለት አንችልም፣ እኛ መቼማ። ስለዚህ እኔ እኔ ጊዜ ልሰጥሽ ይችላሉ፣ አላጨናንቅሽም። አሁን ሚዲያ ላይ ነን እንትን ፊት ነን። እኔ ከራስሽም ጋር መከርሽ ከቤተሰብ ጋር መከርሽ፣ ጊዜ ሰጥቼሽ ውሳኔሽ ማሳወቅ ትቻለሽ። እኔ እዚህ ነው ብዬ አላጨናነቅሽም። ከቻልሽ አሁን ብትነግሪኝ ደስ ይለኛል። በእርግጥ ማለት ይሄ ነገር አዲስ ነው ቢሆን አይደለም፣ ሁሌም የምትነግረኝ ነው። እዛ ብሎ እኮ ማለት ሕንፃ አድርጎ እንደዚህ ጫን ብሎ በቃ እንዲህ አይለኝም። እዛ ብሎ እኮ እንዲኖረን ነበር። እዛ ደግሞ ታውቃለሽ፣ ትኖሩ ምናምን አንዳንድ ነገሮች ሲገሩ ምናምን በጣም ነው የሚበሳጨው እሱ በዛን ሰዓት። እኔ ስሜቱን አልረዳዋለሁ ለእኔ ብሎ እዚህ እንደሚኖር አውቃለሁ እና እኔ አሁን አሁን እዚህ አሁን በዚህች ቅጽበት አልሄድም ሄዳለሁ ልልህ አልችልም። ይሄ ትልቅ ውሳኔ ነው ማለት አውቃለሁ፣ እውነት ነው። ስሬስ ግን በዚህ አጋጣሚ ማርያምን ነው የምላችሁ ውድ ቤተሰቦች፣ ቤተሰቦቻችን ብለን ነው የምናወራችሁ። ማርያምም ከጀርባ ያናት ልዋሽ አልችልም። ይሄ የኔ የህይወቴ ትልቁ ጥያቄ ነው። ሰው የሚኖርበት የሚወሰን እስከ ዘላለም እዚህ ምድር ላይ እስካለ ድረስ የሰው ልጅ መኖሪያችንን ነው እየወሰንን ያለነው ስለዚህ እኔ እዚህ ሀገር ላይ ያለኝ እንትን አብቅቷል። እንደኔ ማለት ነው ውስጤ ደክሟል። እና እንድትረዳኝም ነው እናንተ ፊታውን እየጠየኳት ያለውት። ጊዜ ስጠኝ ካልሽ ጊዜ ይሰጥሻለሁ። በእኔ በኩል ጨርሻለሁ። ፍቅር እንግዲህ ቤተሰብን ኮሜንት አድርጎ አግዙኝ። በጣም ትልቅ ነገር ነው አውቃለሁ። ማለት የሰው ልጅ ባልና ሚስት አንድ ነው፣ በሂሳብ ቀመር ነው ሁለት እንጂ፣ በትዳር አለም አንድ ነው። ያንተ ውሳኔ የኔ ነው የሚሆነው መምረጥም ያለብኝ አንተ መሆኑን አውቃለሁ። ባኗኗር ዘይቤ ነው ማለት ቤተሰብ እና ትዳር ባይገናኝም ግን አብሬ መኖር ያለብኝ ካገባው በኋላ ከባሌ ጋር እንዴ፣ ከቤተሰብ ጋር አይደለም። ግን ለምን እንደዛ እንዳልኩ ደግሞ አንተም ጠንቅቀስ ስለምታውቀው ቢያንስ ጊዜ ስጠይ ላስብበት። እስቲ እነሱም ደግሞ አንተንም ምን ችግር አለው ብትኖሩ ብለው ሊያስ ሊሉ በቃ እነሱ እስኪ ኮምንት ኮሜንት ይስጡን። ቤተሰቦቻችን ማርያምን ነው የሚላችሁ ቤተሰብ የጊዮን ውሳኔ አሁን አይደለም እንደዚህ ነው እንዳልኳችሁ ለዚህ አሁን በካሜራው ሁሌ ዴይሊ ጥያቄው ነው ለምን ነው እዚህ የምንኖር እውነት ነው በርግጥ ሚያኖረን ነገር የለም እኛ መንግስት ሰራተኞች አይደለም ከሰው ደሞ ዛን ጠብቅ በጉልበታችን በራሳችን ለፍተን ነው የምንኖረው ስለዚህ ትልቁ የያሰረኝ ነገር አባቴ ነው ወንድሞቼ ወንዶች ናቸው ችግር የለውም ማለት ወንድሞቼ ሶስት ናቸው ይተጋገዛሉ ያወራሉ እህቴ ግን አንዴት ናት ወንድሞቿ ቢኖሩም ከጎኗ እሷ ደግሞ በቃ እህቴ ያስፈልጋታል። እኔ አሁን እንደውም ባለው ነገር አሁን የሆነ ነገር ደስ ለማየው ቦታው መንገድ ነው እንጂ እንሄዳለን። ሁሌ ፍቅርን ሙጆ ይሄዳለው ስንሄድ እንደ ደስ እንደሚላት ታም እንደናት ነው ያላት ቤቷን አዘጋጅታ ታመጣበታ በበዓሉ በምኑ። አሁን እኛ እኔ ቤተሰቦች ሰዎች ጋር ነው ብዙ ጊዜ የምንሄደው፣ ለምን የፍቅር ቤተሰቦች ሩቅ ሩክ ስለሆነ ማለት ነው። እዛም እሱ ብቻ ሳይሆን ቤተሰቡ ኑዚ ኑዚ ይላል ስለሚወዱን ስለሚያቀርቡን ማለት ነው። ግን እኔ ይህንን እስካሁን ድረስ ያልወሰንኩበት ምክንያት በቃ ትንሽ ከበድ ስላለ አሁንም ሲሆን እንግዲህ በእናንተ ፊት ላስብበትና ውሳኔን አሁንም በእነሱ ፊት ቻልሻውን ብንሄድ ደስ ይለኛል ይለኛል እኔ እኔ የአንቺ ምርጫ ነው። ፍቅር ቤተሰብሽን ካመረጥሽን ቤተሰብሽን ነው ቤተሰብ መምረጥ እኮ አይደለም ዚጋ ቤተሰብንማ ስቼ አንተ መርጨ ካንተ ጋር እየኖርኩ ነው። ስለዚህ ከኔ ጋር ከኖርሽ አንቺ እግዚአብሔር ነው የሰው ልጅ የሚጠብቀው ቤተሰቦችሽ የሚጠብቀው እግዚአብሔር ነው። ስለዚህ ክፉን የሚያዝሱ ደስታንም ተካፋዩን ታዘን ተካፋዩ ነው። ፍርሃት ማወቅ አለብህ እኔ ሁሉንም ነገር አሁን በቃ ሚዲያ ላይ ነን እንጨርስ በቃ አንድ አብዛባቾ ቤተሰብ ረብኝ ትልቅ ተጽዕኖ አለ ርቄ ስሄድ ነው እናቴን ከጎኔ አሁን እንኳን ያልቀበርኳት እላለሁ ገባችሁ የነገር ደግሞ እኔ ቀድሜ አንድ ነገር ሊሆን ይችላል ግን የሰው ልጅ በእድሜ ብሄድ በቃ አሁን ሌላ ውስጥ እንደዛ አይነት ኖ እኔ ጎጃምን ጠልቼ አይደለም። አጎጃ ማለት በቃ ፍቃድሽን ነው መጠየቅ የፈለጉ ፍቃድሽን ብቻ ነው ፈልገው ከዛው እንጂ አይደለም። ምን መሰለህ አሁን አንተ እያልክ ያለው አንተን ስላልተረዳው ምናምን ነው እየመሰለ ያለው ግን አይደለም። ፍራስ ስለ አንድ ሰው የሆነ ነገር ከተቀጣ ያ ነገር የሚደርስበት ስለሚመስለው ይፈራል። ያ ነገር ነው እ ውስጤን ያፈራውበት ያለውበት ምክንያት ማለት ነው እንጂ አንተ የትም ብትሄድ አንተን አምናሃለሁ። የትም ብትሄድ አንተን ተማምኜ የትም ብሄድ ከእግዚአብሔር በታች ምንም ነገር በቃ እኛን እኔንም ልጅህን ደስተኛ አድርገህ እንደምታኖረን አውቃለሁ። አይደለም በተወለድክበት ሀገር ላይ ምንም ሳታውቀው እኔም ብለህ መተህ ምን ያህል የማህበራዊ እስከ ማህበራዊ ሰዎች ጋር እንዴት እንደምትኖር እንዴት እንደምትጓባ እንዴት ስራዎችን እንደምትሰራ እንዴት ጠንካራ ሆነ እኛ እንደምታኖር አውቃለሁ። ምንም የለንም። ምንቆጥሮ ለተንትላለ ካለው በላይ ነው የምንኖረው እግዚአብሔር ይመስገን ልጄ። ምንም ነገር ጎሉበት አያውቅም። እኔም ግን ይሄ ደግሞ የአንተ ድካም ውጤት ነው አውቃለሁ። ግን እሱንም ደግሞ እግዚአብሔር ነው የሚያውቀው። አልሄድም ስላልኩ እሄዳለሁ ስላልኩ አይደለም። እግዚአብሔር በውሳኔያችን ይግባ። ለቀጣይ ደግሞ እኔ በቃ ተዘጋጅቼ የምነግር ይሆናል። ለዛሬ ግን እረፍት